ችን የሚያሳፍሰው ግዙፍ የወርቅ ፕሮጀክት የዓለማችን ግዙፍ ካምፓኒ ኢትዮጵያ ገባ። በበርካታ የተፈጥሮ ሀብቶች የታደለችው ሀገራችን ኢትዮጵያ ለዘመናት ያሏትን እምቅ የተፈጥሮ ሀብቶችን ሳትጠቀም የኖረች ሲሆን አሁን አሁን ግን ታሪክ ተቀይሮ ከቅርብ ዓመታት ወዲህ በአግባቡ እየተጠቀመችበት ትገኛለች። ይህም መሆኑ ደግሞ የሀገሪቷን ኢኮኖሚ ከመደገፉ በተጨማሪ ለበርካታ ዜጎች የስራ እድልን በመፍጠር ረገድ ሚናው እጅግ የጎላ ነው። እንደሚታወቀው ኢትዮጵያ ሀገራችን እጅግ ውድና ብርቅዬ በሆኑ ማዕድናት እንዲሁም ደግሞ በበርካታ የተፈጥሮ ጸጋዎች የታደለች ድንቅ አፍሪካዊት ሀገር ናት። በዚህም ሀገሪቱ እንደ ወርቅ፣ መዳብ፣ ፖታሽ፣ ኒኬል፣ ታንታለም፣ ፕላቲኒየም፣ የተፈጥሮ ጋዝና ነዳጅ፣ የድንጋይ ከሰል እንዲሁም ደግሞ ሌሎችም የተለያዩ የተፈጥሮ ሀብቶችን በብዛት ታድላለች። በመሆኑም ታዲያ አሁን ላይ እኚህን ውድ ሀብቶቿን አልምታ ዜጎቿና ኢኮኖሚዋን ለመደገፍ ይበል የሚያሰኙ ስራዎችን በመስራት ላይ ትገኛለች። ይህ በእንዲህ እንዳለም በዛሬው ዝግጅታችን ለሀገራችን ቢሊዮን ዶላሮችን የሚያስገኝ ለሀገራችን ማዕድን ኢንዱስትሪ ትልቅ አስተዋጽኦ የሚያበረክተው ግዙፉ የዓለማችን ካምፓኒ ሀገራችን መግባቱና ካምፓኒው ለምን ሀገራችን እንደገባ የካምፓኒው ሀገራችን መግባት በዘርፉ ለሀገራችን ኢትዮጵያ ያለውን ጠቀሜታ የምንመለከት ይሆናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችን ይቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርሶት ቻናላችንን ሰብስክራይብ፣ ቪዲዮን ላይክ ማድረግ ቤተሰቡን ይወዳጅል።

መቀመጫውን በሀገር አውስትራሊያ ያደረገው ግዙፉ አስካሪ ካምፓኒ ከሰሞኑ ሀገራችን መግባቱ የተሰማ ሲሆን፣ ካምፓኒው በወርቅ የበለጸገውን የኢትዮጵያን አካባቢዎች ለመቆፈር ስምምነት አድርጓል። ይህ የአውስትራሊያው ግዙፉ አስካሪ ካምፓኒ ሳካሮል እና ለገደንቢ እንዲሁም ደግሞ ወዩዳቡ የተባሉ በሀገራችን ከፍተኛ ወርቅ ክምችት የሚገኝባቸው አካባቢዎችን የወርቅ ክምችቱን ለማውጣት በዋነኝነት ተስማምቷል። ለገደንቢ አካባቢ ከሁለት ነጥብ አምስት ሚሊዮን አውንስ በላይ የወርቅ ክምችት እንዳለ የተነገረ ሲሆን በሰጋሮ ከ600 ሺህ አውንስ በላይ የወርቅ ክምችት እንዲሁም ደግሞ በመጋዶ ከ17.7 ሚሊዮን አውንስ በላይ የወርቅ ክምችትን ጨምሮ በዳዋ ኮቴ 30 ኪሎ ሜትር ርቀት ላይ ብዙ ክምችት ያለው የወርቅ ክምችት እንደተገኘም ተነግረዋል። በመሆኑም ታዲያ ይህ ኩባንያ ወደ ሀገራችን የገባው በእነዚህ አካባቢዎች የተገኘውን የወርቅ ማዕድን ለማውጣት እንደሆነም ተገልጿል። ኩባንያው ከዚህን ቀደም በአህጉራችን አፍሪካ በተለያዩ አካባቢዎች ለምሳሌም በታንዛኒያ፣ ኬንያ እና ናሚቢያ ሀገራት በዚሁ የማዕድን ማውጣት ስራ ለረዥም አመታት ሰርቷል። በነገራችን ላይ እንደ አስካሪ ያሉ ኩባንያዎች በኢትዮጵያ የሚደረጉ ኢንቨስትመንትን ተጨማሪ የውጭ ካፒታል ሊስብ ይችላል ተብሎም ይገመታል። እንደሚታወቀው ሀገራችን ኢትዮጵያ በወርቅ ማድረገድ አስደናቂ አቅም ያላት ሲሆን፣ ይህን ሀብት በትክክል ከተጠቀመች የኢኮኖሚ እድገቷን ሊያሳድግ ይችላል። ይሁን እንጂ ይህን ለማድረግ ዘመናዊ ቴክኖሎጂ ጥብቅ ህጎችና የመሰረተ ልማት አስፈላጊነት ወሳኝ ናቸው። ፕሮጀክቱ የዋጋ ንረትን ለመከላከል በወርቅ ወይንም በዶላር ተመላሽ ለማድረግ ታስቦም የሚሰራ ነው። ይህ ብቻም አይደለም። ፕሮጀክቱ ኢትዮጵያን በአፍሪካ ቀዳሚ ወርቅ አምራች እንድትሆን ያደርጋታል ተብሎም ይገመታል። እንዲሁም ደግሞ ፕሮጀክቱ ኢኮኖሚያዊ ተጽዕኖን የሚያሳድግና የኤክስፖርት ገቢ እንደሚጨምርም ይታመናል። ከቅርብ ጊዜ ወዲህ አሁን ላይ ወርቅ ከቡና ቀጥሎ ዋነኛ የውጭ ምንዛሬ የሚያስገኝ ዘርፍ እየሆነ የመጣ ሲሆን የወርቅ ሀብትን በአግባቡ በማልማት ለኢኮኖሚ ጥቅም እንዲውል ጥረት እየተደረገ ይገኛል። እንደሚታወቀው ከአምስት ዓመታት በፊት ሀገራችን ከማድን ኤክስፖርት አምስት መቶ ሀገሪቷ በ1 ሚሊዮን ዶላር ገቢ አግኝታለች። ይህ ፕሮጀክት ሙሉ ለሙሉ ሲጠናቀቅም ይህን ቁጥር በእጥፍ የሚጨምር መሆኑም ነው የሚነገረው። በዚህም የኢትዮጵያን በዚህም የኢትዮጵያን የወርቅ ሀብት በአግባቡ በማልማት ለኢኮኖሚ ጥቅም እንዲውል በትኩረት የተሰራ መሆኑን የማዕድን ሚኒስቴር አስታውቋል። በኢትዮጵያ በተደረገው የአሰሳ ጥናት ከ517 ቶን በላይ የወርቅ ክምችት መገኘቱን የማዕድን ሚኒስቴር አረጋገጠ ሲሆን በቤንሻንጉል ጉሙዝ ክልል እየተገነባ ከሚገኘው በተጨማሪ በሚቀጥሉት ሁለት ዓመታት አራት የወርቅ ማውጫ ፋብሪካዎች እንደሚገነቡም ተገልጿል። በኢትዮጵያ ካለፉት 15 ዓመታት ጀምሮ የወርቅ ማዕድን ክምችት ዳሰሳ ሲደረግ ቆይቷል። በተደረገው የዳሳ ጥናት በኢትዮጵያ ከ517 ቶን በላይ የወርቅ ክምችት መኖሩም ተረጋግጧል። የወርቅ ሀብቶቹ በቤንሻንጉል ጉሙዝ፣ ጋምቤላ፣ ኦሮሚያና ትግራይ ክልሎች መገኘታቸውም ተነግሯል። በመሆኑም ታዲያ የወርቅ ማድን ፍለጋው ወደፊትም ተጠናክሮ እንደሚቀጥል ነው የተነገረው። በተመሳሳይ ፕሮጀክት ኢትዮጵያ ሀገራችን በወርቅ ማድን የበለጸገች ሀገር በመሆኗ በርካታ የዓለማችን ግዙፍ የማድን አውጪ ኩባንያዎች ወደ ሀገራችን እየገቡ መሆኑም ይታወቃል። በመሆኑም ታዲያ ከነዚህ ኩባንያዎች መካከል የእንግሊዙ ኬፊ ሚኔራልስ አንዱ ነው። ከመዲናችን አዲስ አበባ በስተምራብ 360 ኪሎ ሜትር ርቀት ላይ በምትገኘው በወለጋ ቱሉ ካፒ አካባቢ የሚገኘው የወርቅ ማድን 1100 ኪሎ ሜትር የሚሸፍን ሲሆን በቱሉ ካፒ የወርቅ ክምችት መኖሩ ከተረጋገጠ ከ70 ዓመታት በላይ ቢያልፍም የወርቅ ክምችቱን ለማውጣት ለመጀመሪያ ጊዜ ሙከራ የተደረገው እንደ አውሮፓውያን አቆጣጠር በ1930 ዎቹ በጣሊያን ኩባንያ አማካኝነት መሆኑን መረጃዎች ያመለክታሉ። በመሆኑም ታዲያ የቱሉ ካፒ የወርቅ ክምችት በ1930 ዎቹ በጣሊያን ጥረት ተገኝቶ በትንሹ መቆፈሩም ይነገራል ሆኖም ግን ይህ ሙከራ ብዙ ውጤት ሳያገኝ የወርቅ ክምችቱ ለበርካታ አመታት ሳይለማቆይቶ እንደ አውሮፓውያን አቆጣጠር በ1999 ኑሮታ ሚነራል በተባለ ኩባንያ በአካባቢው የማዕድን ፍለጋ ፍቃድ ተወስዶ ሰፊ የፍለጋ ስራና የጉድጓድ ቁፋሮ ቢካሄድም እንደ አውሮፓውያን አቆጣጠር በ2012 ከፍተኛ የወርቅ ክምችት መኖሩ ከተረጋገጠ በኋላ ወደ ምርት የ መሸጋገር ሂደት ጅማሮ እንደነበረ መረጃዎች ያመለክታሉ። ከአመታት በኋላም ይህን በምስራቅ ወለጋ ቱሉ ካፒ አካባቢ የሚገኘውን የወርቅ ክምሽት ለማልማት ፍቃድ ያገኘው የእንግሊዙ ግዙፍ ኩባንያ ካፊ ሚኔራል ሲሆን ኩባንያው ለፕሮጀክቱ ልማት የሚረዳውን የ800 ሚሊዮን ብር ካሉት ባለአክሲዮኖች አግኝቷል። በመሆኑም ታዲያ የቱሉ ካፒ የተረጋገጠው የወርቅ ክምችት አንድ ነጥብ ሰባት ሚሊዮን አውንስ እንደሆነ የካፊ ሚኒራልስ መረጃ የሚያመለክት ሲሆን ይህ የወርቅ መጠን በአንድ ጊዜ ወጥቶ ጥቅም ላይ ባይውልም አሁን ባለው ዓለም አቀፍ የወርቅ አማካኝ ዋጋ መሰረት ሲሰላ ከፍተኛ ቢሊዮን ብር እንደሚያወጣም ይገመታል። የፕሮጀክቱ ቦታ ከባህር ጠለል በላይ ከ1600 ሜትር እስከ 1765 ሜትር፣ የአየር ንብረቱ መካከለኛ ሲሆን፣ ዓመታዊ ዝናብ በአማካኝ 150 ሴንቲሜትር ነው። በመሆኑም ፕሮጀክቱ አሁን በምንገኝበት የፈረንጆቹ አመት 25 መጨረሻ ላይ ይጠናቀቃል ተብሎም የሚጠበቅ ሲሆን ወደ 300 ሚሊዮን ዶላር የሚጠጋ ወርቅና ብር ይመረታል ተብሎም ይጠበቃል። በተጨማሪም ፕሮጀክቱ እስከ 10 ሺህ ለሚደርሱ ዜጎች ትልቅ የስራ እድልን የሚፈጥር ነው። ፕሮጀክቱ የዋጋ ንረትን ለመከላከል በወርቅ ወይንም በዶላር ተመላሽ ለማድረግ የሚሰራም ነው። ይህ ብቻም አይደለም። ፕሮጀክቱ ኢትዮጵያን በአፍሪካ ቀዳሚ ወርቅ አምራች እንድትሆንም ያደርጋታል። እንዲሁም ደግሞ ፕሮጀክቱ ኢኮኖሚያዊ ተጽዕኖን የሚያሳድግና የኤክስፖርት ገቢ እንደሚጨምርም ይጠበቃል። ኬፊ ሚኔራልስ ኢትዮጵያ በቱሉ ካፒ ወርቅ ማድን አክሲዮን ማህበር ከ70 ሚሊዮን ዶላር በላይ ኢንቨስት ያደረገ ሲሆን ለቱሉ ካፒ ፕሮጀክት ልማት ከ300 ሚሊዮን ዶላር ወይም 13 ቢሊዮን ኢትዮጵያ ብር በላይ ኢንቨስት ለማድረግ አቅዷል። በተጨማሪም ለዚህ የፈረንጆቹ 2025 መጨረሻ ላይ ለሚጠናቀቀው ግዙፍ ፕሮጀክት የፌዴራል መንግሥትና የኦሮሚያ ክልል መንግሥት 20 ሚሊዮን ዶላር ድጋፍ ማድረጋቸውም ተሰምተዋል። ይህን ፕሮጀክት እያከናወነ ያለው የእንግሊዙ ግዙፍ ኩባንያ ፕሮጀክቱን የጀመረው በ2022 ሲሆን እስካሁንም የማድን ማውጫው ስራው እንደቀጠለ ነው። ከላይ እንደጠቀስ ነው፣ ከአምስት አመት በፊት ሀገራችን ኢትዮጵያ በማድን ኤክስፖርት 541 ሚሊዮን ዶላር ገቢ አግኝታለች። ይህን ቁጥር ለመጨመርም አሁን ላይ በርካታ የዓለማችን ግዙፍ የማድን አውጪ ኩባንያዎች ወደ ሀገራችን በመግባት ላይ ይገኛሉ። ከዚህ ጋራ ተያይዞም ኢትዮጵያን ትልቅ የሀብት ማማ ላይ የሚያስቀምጣትና በካናል ከሚመጣው ወደብ ጋራ ለማገናኘት የታሰበው የሀገራችን ምቅ የተፈጥሮ ሀብት መገኛ ቦታ በሰሜን ምስራቅ ኢትዮጵያ በአፋር ክልል ከአዲስ አበባ በሰሜን ምስራቅ 600 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ይህም በአፋር ክልል ዳሎል አካባቢ በ365 ኪሎ ሜትር ካሬ ውስጥ የሚገኘው ከፍተኛ የፖታሽ ማዕድን ነው። በዚህ ስፍራ ተገኘ የተባለው የፖታሽ ክምችት 4.9 ዘጠኝ ቢሊዮን ቶን የሚመዘን ሲሆን በዚህ አካባቢ የተደረጉ ጥናቶች እንደሚያሳዩት በዳሎል ብቻ ከ12 ቢሊዮን እስከ 14 ቢሊዮን ቶን የሚጠጋ ከፍተኛ የፖታሽ ክምችት መኖሩም ተረጋግጧል። በመሆኑም ታዲያ ይህ ፖታሽም ክምችት በሀገሪቱ ካሉት ትልቅ የፖታሽ ክምችት አንዱና ዋነኛው ሲሆን እንዲሁም ደግሞ ይህ የተገኘው ክምችት ከአፍሪካ ትልቁ ክምችት መሆኑም ተረጋግጧል። ይህ የዳናኪል ፖታሽ ክምችት የተገኘው በአፋር ክልል ሰሜን ምስራቅ በረሃማ በሆነው በዳናኪል ዲፕሬሽን ውስጥ ሲሆን የዳናኪል ኪል ዲፕሬሽን ከባህር ጠለል በታች የሚገኝ ትልቅ የትነት ተፋሰስ ሲሆን በገጸ ምድር አቅራቢያ ትልቅ ክምችት ያለው የፖታሽ ማዕድን ይዟል። የፖታሽ ማዕድን በጣም አስፈላጊ ከሆኑ የኢንዱስትሪ ኬሚካሎች አንዱ ነው። የፖታሽ ማዕድን ለተለያዩ ምርቶች ጥቅም ላይ የሚውል ተፈላጊ ማዕድን ሲሆን በዋነኝነት ማዕድኑ ለማዳበሪያ ጥቅም ላይ ይውላል። የፖታሽ ማዕድን ከ14ኛው መቶ ክፍለ ዘመን መጀመሪያ ጀምሮ በአውሮፓ ጠቃሚ ትርፍ ያለው ዓለም አቀፍ ንግድ ሆኗል። በመሆኑም ታዲያ አሁን ላይ በሀገራችን ኢትዮጵያ በአፋር ክልል የተገኘው 4.9 ቢሊዮን ቶን የሚመዝን የፖታሽ ክምችት ለሀገራችን ኢትዮጵያ ኢኮኖሚም ሆነ ማህበራዊ ዘርፈ ብዙ ጥቅሞችን የሚያስገኝ ከመሆኑም በላይ የአካባቢውን ነዋሪዎች ተጠቃሚ የሚያደርግ ትልቅ የምስራች ነው። በመሆኑም ታዲያ ይህን ውድ ማዕድን ለማውጣት ሰርከ ሚኒራል የተባለው የእንግሊዙ የማዕድን ኩባንያ የፖታሽ ማዕድኑ ለማውጣት የሚያስለውን ስምምነት ከማዕድን ነዳጅና የተፈጥሮ ጋዝ ሚኒስቴር ጋር መፈራረሙ የሚታወቅ ነው። የተከበራችሁ የሁሉ ዴይሊ ቤተሰቦች የዛሬው ዝግጅታችን ይህን ይመስል ነበር።